ለበርክያቱ ዲ ቤተሰቦቼ እንግዲህ ዛሬ በጥሩ ቪዲዮ ይዤላችሁ መጥቻለሁ። የክራም አበደች እንዴ? የክራም መሆና ነው ምናምን እንዳትሉ፣ ያው ጥሩ ጠቃሚ ክሎሮክስ፣ ጠቃሚም ጎጅም ሊሆን ይችላል። እኔ ጥቅሙ ነው ዛሬ አመጣሁላችሁ። ያው እኔ ሞክሬ ስለ ጠቀመኝ ማለት ነው። የጠቀመኝን ነገር ደግሞ ወደ እናንተ ለማድረስ ነው። እሱም እንዲህ መሰላችሁ፣ ክሎሮክስ ግዴታ ለቆሸሸ ልብስና ቤት ብቻ የለም ለሌላም ነገር ይጠቅማል ማለት ነው። ሌላው ነገር መሰላችሁ ጥርሳችሁን ጥርሳችሁ ቀይ ነው ያነላችሁ እና ውዶችዬ፣ ጥርሳችሁ ቀይ ሆኖ ያስቸገራችሁ፣ በብዛት ሻይ የምታበዙ ውዶቻችን፣ ጣፋጭ ነገር የምናበዛ ከሆነ ጥርሳችን ይቀላል ማለት ነው። በተፈጥሮ ጥርሳችን ነጭ ቢሆን እንኳን በምግቡም ምንጊዜም ብንፍቀው እራሱ ጥርሳችን ይቀላል ማለት ነው። ሻይ ብዙ ልጆች ኢትዮጵያ፣ ነጭ ጥርሳቸው እዛ ሀገር ይቀላል ማለት ነው። እነዚህ ታረጋላችሁ ከዛ መአጁ ነስናን እንደዚሁ ትንሽ ታረጋላችሁ ማለት ነው ከዛ ሌሞን ካላችሁ ወይ ሌሞን ሰላላ ሌሞን ላይ እንደዚህ እንትን ሌሞን ታረጋላችሁ ትጨምቃላችሁ ከዛ ትንሽ ጨው አርጋችሁ ታዋህዱታላችሁ ማለት ነው አሁን እና በጣም አሪፍ ነው ቆንጆ ነው ባንዲ ቀን እራሱ ለውጥ ነው ተውበታላችሁ ጥርሳችሁን ብቻ ነው ከፈራችሁ ምናምን ቢነካም አይደለም ግን እንዳይነካባችሁ ተጠንቀቃችሁ የእንትኑ ጋር የዚ ማእጁን ጋር ውህድ ስታረጉት ስታላውሱት አብራችሁ ከዛ ያኔ ክሎሮክሱ ብቻውን አይደለም አፋችሁ እንትን የሚለው ጥርሳችሁን ብቻ ነው የምትፍቁት ጥርሳችሁን ብቻ እንደዚህ በብሩሹ ትፈርኩታላችሁ። ለተወሰነ ደቂቃ እንደዚህ አፋችሁን ከፍታችሁ እራሱ እንደ ጥርሳችሁ ይሆናል አይደል? የሆነ ነገር ስንዘፈዝፍ እንዴት ነው? ልክ እንደዚያ ዝፍዝፍ አድርጋችሁ ለአምስት ደቂቃ ወይም ለሶስት ደቂቃ ታቆዩት እና ጥርሳችሁን ነገም እንደዚሁ ተነገ ወዲያም እንደዚሁ በጣም ቆንጆ ነው። አሁን እንዴት እንደምንጠቀም እንዴት እንደሆነ አሳያችኋለሁ። ይጎዳናል ምናምን ነው። ብዙም ትሳሳቱ ከሆነ እንዳትሞክሩት። አይ ነገር በጥንቃቄ የምትፍቁ ከሆነ ብቻ ነው። በጥንቃቄ ጥርሳችሁን እብሩሻ እብሩሻ ላይ ማለት ነው። እብሩሻ ይሄ ነው። ከዛ እብሩሻችን ላይ እናረግና እብሩሽ እዚች ላይ እናረግና ጥርሳችንን ግን አቀላቅላችሁ ከሆነ ምንም አያደርጋችሁም ማለት ነው። ከተቀላቀለም ጥርሳችሁ ምን ያመጣላችሁ እና የአብጠርን አሪፍ ነው ተጠቀሙት። ወላ ምን

እንግዲህ እንደምታውቁት እንደዚህ አርጌያለሁ። ጨውም ስለአረፍ መሰለኝ ጨውም አሪፍ ነው። ለ ለጀርመን ለ አንዳንድ ነገር ጨው ጠቃሚ ነው። ጨውና ክሎሮክስ ከዛት ነው ሲል ላይ ነው። አንተ ታዲያ እንደዚህ ታዋህዱታላችሁ ማለት ለተወሰነ ደቂቃ ጥርሳችሁ ብቻ እንደዚህ ትፈርሹና ዝም ትሉታላችሁ። እንደዚህ ይሄን ነው እንደዚህ አርጋችሁ ማለት ነው። ጥርሴን አላሳያችሁ እኔ አልታየባችሁ ቱሽን ሽና ተጠቀኝና ነው ትችላላችሁ። ወላህ እውነት ነው፣ ለውጥ አለው። በደምብ ተጠቀሙት። እንትነዚህ የክሎሮክስ ነው የምታረጉት፣ እንዳታበዙት። እንስ ምናምን የምታረጉት እንዳትበቁ በኋላ ምትፈሩ አይ ምትወቁ ከሆነ እንዳትጠቀሙ። እንደዚህ እኔ በዲፍረት ተጠቅሜው ለውጥ ስላገኘሁበት እዛ ጥርስ የሚታጠብበት በክሪያችሁ አሳጥባችሁ በሳምንት ከሚመለስባችሁ ይመለስፋችሁ፣ በደምብ ሁሉ ጊዜ ቢያንስ ጥርሳችሁ ለውጥ እስከሚያመጣ ድረስ ብትጠቀሙት ይሄ አይመለስም ማለት ነው። ቢያንስ ተፈጥሮ የተፈጥሮ ጥርሳችሁ ነው የሚመለስም እና እናንተ እዛ ውጭ ራሱ ሐኪም ቤት ሄዳችሁ የምታጠበው በምን እንደው ታውቃላችሁ? በኬሚካል በሀፍ በፍላሽ ሁሉ ሊሆን ይችላል። እናንተ ግን ዶክተር ስለሚያደርግላችሁ ያው እሺ ብላችሁ ቴስት ብላችሁ ስለምትቀበሉ ነው እንጂ አለ ኬሚካል ንቅንቅ የለም። ሁሉም ነገር አዲን ነገር ይኖራዋል እንደዚህ እንደዚህ እና ምናምን ክሎሮክስ ነገር ይኖራዋል። ገባችኋል አይደለ? እና ያው እና በአዋቂ ይሄር ነው እንጂ ያው ነው ማለት ነው። እኔ አሁን ጥርሴን ፍቄ ለውጡን ስላየሁበት ነው ለእናንተ ይሄን ነገር ይዤላችሁ የመጣሁት እና እኔ ደግሞ ለእናንተ ለውጦቼ መጥፎ ነገር ለወንድሞቼ መጥፎ ነገር አላመጣም። ራሴ ለውጥ ያገኘሁበት ነገር ስለሆነ በጥንቃቄ አርጉና ተጠቀሙ። አሪፍ ነው። የምትጠቀሙትን የጥርስ ብሩሽ አርጋችሁ ከክሎረክስ አርጋችሁ በደንብ አላውሱት እና በብሩሻችሁ እንደዚህ ይህን ቀድር ከዛ ጥርሳችሁን ብቻ በጣም ለውጡን በተደጋጋሚ ካልተጠቀማችሁ በተደጋጋሚ ስምንት ቀን ተጠቀሙት ለውጡን ታገኛላችሁ። እና ኢንሻአላህ ጠቃሚ ቪዲዮ ላይክ፣ ሼር፣ ኮሜንት ሰብስክራይብ እያደረጋችሁ ደግሞ እንደዚሁ እናንተም ተጠቀማችሁ ለሌላ ጓደኞች ወገኖቻችሁ ታስተላልፋላችሁ ማለት ነው። እንደምትጎዱ ተስፋ አለኝ ማለት ነው። እኔ ያው ያው የዛሬ ቪዲዮ ይሄን ይመስላል። ኢንሻአላህ ደግሞ እንደዚህ በኮስሞቲክ ነገር ወደ ነው ካወጣው ማለት ነው እና ቪዲዮ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ ኢንሻአላህ መልካም የጥርስ ጥራት ብያለሁ። በ2018 እንደ ፈለጋችሁ መጣ ከፈለጋችሁ ፕሮሎክስ እና ትንሽዬ ኮርጌት አድርጋችሁ መጠቀም ትችላላችሁ። መልካም ውሎ የሆነላችሁ ቤተሰቦቼ ሰባት ደቂቃ ይሞላል ብዬ ነው መለፈፍ ያስኩት። እንግዲህ እንደምን ብለን ሰባቷን እንሙላት እና እንደዚህ ቅባቶች ምናምን አንዳንድ ደግሞ ለውጥ ያየሁባቸውን ዘይት፣ የጸጉር ዘይት፣ የፊት ክሬም፣ ሎሽን እንደዛ አንድ አንድ ነገር ደግሞ እንደዚህ ነው ታያዩበት ነገር ይሄላች ማለት ነው። እርግጠኛ ሁላችንም ሰውነት አንድ አይደለም። ሁሉ ነገራችን የተለያየ እስከሆነ ድረስ ላንዱ ቢስማማ ላንዱ ላይስማማ ይችላል። ይሄ ግን 100% ይስማማል ማለት ነው። እናንዱ የሚስማማ ለምን ጥርስ ጥርስ ነው። ገባችሁ? ነጭ ነጭ ስለሆነ ተፈገፈጋችሁ በደንብ ተፈቃችሁ ጥሩ ጊዜ ከተጠቀማችሁት እንዳይጎዳችሁ አድርጋችሁ ይለቃል ማለት ነው። በደንብ ነው የሚለቀው። ለምን ይሄ ተፈጥሮ አይደለም። ተፈጥሮ የሆነ ነገር ነው የማይለቀው እንጂ ተቀምቶ በኋላ የመጣ ነገር፣ ስለዚህ ላይ የመጣ ነገር ሳምንት ድረስ ፈልፍጉና ለውጥ ትነግሩኛላችሁ፣ በኮሚኒት ማለት ነው። ጤና ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ